ውሸታም ነህ፣ እመታለሁ። እና ያላልኩትን ስትል ዝም ልበል? በሰላም እያወራን ነበር ከደቂቃ በፊት። እና ማለት መማታቱ ለምዶብሽ ነው። እና ያላልኩትን እያልከኝ እንዴት ዝም ልበል? አይደለሽም። ሁለተኛ እንዳመቸው እመታለሁ። ገና ከዚህ በኋላ የምትቀጥል ከሆነ እመታለሁ። እና እንደዚህ እያልከኝ እንዴት ነው ዝም ብለው? ማለት መጥፎ ሰውነሽ፣ ውሸታም ነሽ እያልከኝ እኮ ነው። እኔኮ በሰላም ላወራህ ነው የመጣሁት፣ እንተዋወቃለን። አፍክን ሞልተ ምሰድበኝ። ናቲ ያጎት ልጅ ነው፣ ደሜ ነው። ስጌ ነው ነገርሽኝ፣ ቅድም ቅድሙ እኮ ነገርሽኝ። አስሬ መደጋገማ ያስፈልግ። ስለዚህ እኔ እኮ ክፋት አስቤበት አይደለም። እንደዚህ እኮ አስቤ ያን ነበር። እና እንዴት አስበሽ ነው ሁላ ነገር የተፈጠረው? እንዴት ነው የተፈጠረው? ቤት ገዛ ስማኝ በቀስታ ስማኝ። ቤት ገዛ። ቤት ከገዛ በኋላ ካገባ ደግሞ ንብረቱን ልትካፈለው በገንዘብ ላይ ቀረበችው። ኦኬ፣ ባንቺ ስም ቤት ገዝቷል ማለት ነው? አዎ፣ እንደዛ ነው ማለት። ከዛ ከዛ ንብረቱ ምን ሆነ ማለት ላንቺ፣ ባንቺ ስም እንዴት ሊገዛቻለ? ማለትማ ሚስቱን ያው ወይ ለንብረት ብላይ ነው የቀረበችኝ ብሎ ያምናል። የመርሳት ችግር ብቻ እንዲገጥሞ ነበር የፈለግኩት ግን ልጁን አሳበደችው። ስጌዬን ደሜን እንድጎዳ አደረገች። እሻን የምር አንቺ ተጸጸተሽ ነው እንደዚህ የምትወኙ? ማለት ማለት ስጌዬ እኮ ነው። እንዴት አልጸጸትም? እባክህ ማንም እንዳይሰማ፣ ዘመዶቼ ምን ይሉኛል? ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም ነው ወይ? እንግዲህ እኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አንድ ወንድማችን ናቲ የሚባለው እንግዲህ መተት ተሰርቶበት ቤት ውስጥ ታስሮ ነው ያለው። ወንድሙ በጣም ያሳዘናል። ቤተሰቦቹ በጣም ያሳዘናሉ እሱ በሚሆነው ነገር። እኔም ብዙ ሞክሬ ነበር ማለት ከአንድም ሁለት ሴቶችን ለመያዝ ሞክሬ ነበር። እነሱ የሚሉኝ እነሱ የሰጡኝ መረጃ ሴቶቹ ሲይዛቸው ፈጽሞ የተለያየ ነው ማለት በምንም የማይገናኝ ማስረጃ ነው ያደረገችው ማለት አድርገዋል። እነሱ እጃቸው አለበት እነዚህ ልጆች እነዚህ ሴቶች እጃቸው አለበት ያደረገችዋን ዋናዋን ኦነሯን ግን ደብቀዋታል። ማለት በቃ እሷን ከዳር አድርገው እነሱ የሚነግሩኝ ሌላ ሌላ ማለት ማስረጃ እያጠፉብኝ ጭራሽ ያልሆነ ሰው እንዲይዝ ያልሆነ ሰው ስም እንድናጠፋ ያልሆነ ሰውን ደግሞ ኃጢአት ውስጥ ልናስገባ እያደረጉን ነበረ። ነገር ግን አንዳንዴ ካሜራ ውስጥም የማይቀርቡ ነገሮች አሉ እና እውነቱ ለማወቅ ችለናል። አመንም ካለባችሁ በልክ እንጂ በጣም ላፊ እንዳታምኑ ነው ብሩክ። እንዳታምኑ ነው ብሩክ። ና፣ ችግር የለም ና ግባ። ብሩክ፣ ይኸውልህ አሁንም በእናንተ ጉዳይ ነው እሺ በእናንተ እንደት ነህ? አለች ሰላም ነው አለን ተቆጣኝ። ማታ እኔ ችላ አላልኩም እኮ ሁሉም ነገር እየሞከርኩ ነው። አሁንም ቢሆን በአንተ ጉዳይ ነው ያለሁት። ምን መሰለህ፣ እንዳልክ ማለት ለማታ ይቅርታ አገኘ ትንሽ ስሜታዊ ሆኜ ስለነበርኩ እና ብሩክ፣ ተረጋጋ። ብሩክ ብሩክ፣ ተረጋጋ ጠንከርበል ብሩኬ እኔንም አታስጨንቀኛ። ብሩክ እኔንም አታስጨንቀኝ። ይኸውልህ እኔ ደስ አይለኝም እንደዚህ ስትሆን። ኧረ ብሩኬ ተረጋጋ፣ ሁሉም ነገር ሰላም ይሆናል። እንዴት መሰለህ እንትን ነው ታውቃለህ ወንድሜ ያው ድምካለህ፣ ታውቀዋለህ ታላቁን ድምካለህና፣ ማለት የቤተሰብ ሎድ ለመሸከም እኮ ገና ነው። ግን ብሩኬ ተረጋጋ፣ ፕሊስ ተረጋጋ። ችግር የለውም ብሩኬ፣ አንተ ግን ተረጋጋ። ብሩክ ፕሊስ አባከን፣ ወንድሜ እንትን ነው ታውቃለህ። ምንም የማያውቅ ስለሆነ ለራሱ ኑሮ የማያውቅ ነው እና እድሜው ሙሉ ቤተሰብ ቤተሰብ ቤተሰብ ስራ ቤተሰብ ስራ ቤተሰብ ነው። እና በጣም ጠንካራ በጣም ጠንካራ ሰው ኳስታ ያለ አላቅም፣ ግን ሰው የስራ ተምሳሌት ሮናልዶን ያደርገዋል። ምናምን በጣም ጠንክሮ የመስራት ተምሳሌት። እኔ ግን ወንድሜ ነው፣ በጣም በቃ ብዙ ነገር ያስተማረኝ። ብዙ እኮ አይበልጠኝም፣ በትንሽ በትንሽ ድሜ በትንሽ አመት ነው ሲመክረኝ የነበረ ወንድሜ። በጣም የተረጋጋ ሰው ሁን፣ ብልህ ሰው ሁን፣ ኩሩ ሰው ሁን እያለ የተረጋጋ የተረጋጋ እያለ ሲመክረኝ የነበረ ወንድሜ እንደዛ ሲጩ ሳየው እንደዛ ሲንከባለል ሳየው እንደዛ ራሱ መቆጣጠር አቅቶት ከሰራተኛ ጋር ሲጮ አይዞ አይዞ አይዞ ብሩክ ፕሊስ ተው

ብሩክ በእናትህ ይበለኝ። በቃ ተረጋጋ፣ እባክህ ብሩኬ፣ ብሩኬ። ኧረ ብሩክ ተው፣ ትጠንክር፣ ችግር የለውም። ብሩኬ፣ አሁን አንተ ወንድምህን እግዚአብሔር ጤናውን ይመልስል። ይኸውልህ የደረስኩበት ነገር አለ። ሁሉም ነገር ዛሬ የሚያበቃ ይመስለኛል ከፈጣሪ ጋር። ስለዚህ አንተ ተረጋጋ፣ መኪና ውስጥ ግባ፣ ልጆቹ ጋር ሁን። እንካ ብሩክ፣ በእናትህ እንካ። ይሶፍ ብሩክ የዛሬ ስራ ልታበላሽብኝ ነው። ማኪ ማኪ ማኪ ማኪ ማክሻ ወርጄ ነበር እንደው ሰላም ማለት የነበረብኝ ግን ይቅርታይ ነኝ እናት ማኪ ሻል፣ እንዴት ነሽ እልኝ? ጉንፋን ኃይለኛ ጉንፋን ይዞኛል ኃይለኛ ጉንፋን ኃይለኛ ጉንፋን ይዞኛል። የሆነ ነገር ሸተተኝና ፈራንስ ጋትስት ንፋስ አይውጣ ንፋስ ጉንፋን ያዘኝ እንግዲህ በኋላ ጅንጃና ማለት ይቻላል አይቻልም አይደል በሶስት ቀን በቻት አራተኛ ቀን በአካል ተገናኛል እንደዚህ ያደረገ ሰው ይኖራል ከዚህ በፊት እኔ መጀመሪያ ኢንስታግራም ላይ በአካል በጣም ቆንጆ ነሽ ቁመትሽ ትንሽ አጭር ነው እንጂ በጣም ቆንጆ ነሽ እኔም ከጠበኩት በላይ ያው ማስኳ ብትወልቅ ሞር ነበር ግን ኃይለኛ ጉንፋን። ይሄ ጉንፋን ለህ ያስተኛሻል። አንቺ እኔ ስለሆንኩ ነው የተንቀሳቀስኩ። እኔ እኔ እኔ ወይዘሚ በጣም ነው ጉንፋን፣ ቶሎ ነው የሚጠላኝ። ኧረ አዎ ኃይለኛ ጉንፋን ነው። እንዲህ መድኃኒት ወስቼ ነው የመጣሁት። በነገራችን ላይ ማስተጋሽ ይሄን አ ደሞ ተቀጣጥረናል ልቀር ካልኩሽ ይደብርሻል። ደሞም ስንት ነገር አለ አንቺ አውቀህ ነው ምናምን ያልሽኝም ስለነበር እንገናኝ ስልሽ። ይሄ ያውቀው ነው ፌክ ጀንጃይ ነው። እንዳት መምጣት ግን አሪፍ ደህና ነሽ ሊማኪ አንቺ እንዲህ ታባሽ ነው የምታምሪ። ዛን ቆንጆ ነሽ ሻርኩኛ። ግን በአራት ቀን እኔ እውነት ማለት ረጅም ጊዜ እንደምንተዋወቅ አይነት ስሜን የተሰማኝ ታውቂያለሽ። እኔም እንደዛው። ለነገሩ አንቺ አታገኝም ነበር እንጂ እኮ እኔ ከዚህ በፊት ላይክም ብዙ ላይክ አድርጌልሻለሁ፣ ፎቶ ፖስት ስታረጊ። ኦ አላውቅም፣ ግን ብዙ ከዚህ በፊት እዛ ፍሬንድሺፕ ጋር የተነሳሽ ፎቶ አለ፣ ፒያሳ ዛ አድዋ ጋር፣ የአድዋ ሙዚየሙ ጋር የተነሳሽ ፎቶ። ሁሉንም ነው ላይክ አረኩት፣ ግን አላየሽም አንቺ፣ አላወቅ። ለነገሩ ጀንጃንሽ ብዙ ነው። አይደል ላይክ የሚያደርጉ ሰዎች ደግሞ ብዙ ናቸው። አይደል አንቺ ጋር አ አ ግን ያው ባንተ ልክ እንደዚህ ማ የተከታተለኝ ሰው ይመር እና እንዴት ነሽ? ደህና ነሽ? ስራ በጣም ቆንጆ ነው። ያው በስልክም እንደነገርኩሽ ከሜዲ በፊት ላገኝሽ ብዬ ነው። አሁን እራሱ በረራ አለኝ ከሁለት ቀን በኋላ እንደነገርኩሽ ካለ ማምጣት እሄዳለሁኝ እና አንድ ወር ምናምን ቻይና ቆያለሁኝ። አንድ ወር ሙሉ አንድ ወር ነው የምቆየው። ማለት እኔ እዛም እንዴት መሰለሽ ቢሮም አለን እዛ፣ ከቻይና እኔ ብቻ አይደለሁም። ሌላ ሶስት ይሄ ማርኬቲንግ ማኔጅመንት ምናምን የተማሩ ልጆች ነበሩ። ሀረማያ ዩኒቨርሲቲ ሶስት ልጆች አሉና እነሱ ከዚህ ሄደው ከአዲስ አበባ ይሄዱና ከኢትዮጵያ ይሄዱና ወደ ኢትዮጵያ ደግሞ ምርቶችና የፈርኒቸር እቃዎች ብዙ አይነት እቃዎችን ወደዚህ መምጣት ሲፈልጉ እነሱ ናቸው ኦርደር አድርጎ የሚጭኑላቸው ሀገሪቷን የሚያሳያቸው፣ ገበያውን የሚያሳዩቸው ምናምን ከእኔ ጋርም ስለሆነ አንድ ላይ የምንሰራው የራሴ ድርጅት እዚህ እንዳለኝ ነገረች። አሉ መችስ ተፍ ተፍ ማለት አሪፍ ነው። ታዲያ አንቺ ሱቅ አሪፍ ነው፣ አሪፍ ነው አሁን እንዴት ነው መገናኛ፣ መገናኛ ነበር 22 ያልሽኝ ሱቅሽ? 22 22 ነው፣ 22 ነው። ሱቅ ከማግኘት እኔ አንዴ ፈልጌ ሱቅ ማግኘት በጣም ከባድ ነው አሉ። 22 በጣም እኔ ብዙ ማውቃቸው ሰዎች አሉ ወደዛ አካባቢ እና፣ ቆየሽ? እዛ በጣም ቆየሽ? አዎ በፊት እዛ ሰፈር ነበርኩኝ እና እነሱን ኮንታክት አድርጌ ምናምን እነሱ ናቸው እንዳገኘ ይረዱኝ። እና አሪፍ ነው ላይ እንደውም አሪፍ ደንበኛ የሚያፈራው ነው። አዎ በጣም አሪፍ። ምን ያህል ጊዜ ሆነሽ ቆየሽበት? ወደ ሶስት አመት ምናምን። ኦ ሶስት አመት አንቺ ሀብታ አመሻ ሶስት ዓመት አመት ከ የፋሚሊ ነው ወይስ የራስሽ? አረ በራሴ ነው በራሴሽ። አይ በጣም ቆንጆ ጎበዝ ነሽ አንቺ ጀግና ነሽ። አይ እንግዲህ ያው እኔ ሞክራለሁ። እሺ አሁን የኔና አንቺ እጣ ፈንታ ምንድነው ከዚህ በኋላ? በደረቁ አረቁት። እንሄዳለን፣ አሪፍ ቦታ ወስድሻለሁ። አሪፍ ቦታ ደስ ይለኛል። የሆነ ቆንጆ ቦታ ወስድሻለሁ። አረ ደስ ይለኛል። እንግዲህ ደስ ይለኛል። ይሄን ያህል ይሄን ያህል ቀን ብዙ ቀን እንደማውቅ ነው እኔ እራሴ በጣም ቢሆን ስለዚህ ሊዳ እንደዛ ከሆነ የትም ይዘኝ ሂድ ካልሽ ቻይና ይርቅብንም ይርቅብናል። እዚሁን እዚሁን። እሺ የእኔ እናት፣ እኔ አሁን ከአንቺ ቁም ነገር ነው የምፈልገው። አይባልም እንዴ? የሚቀድሙ ነገሮች አሉ። ለካ ሱማው ግን ያው ጠበቃረኩት አይደል እንደ ሽማግሌ ምናምን ጠበቅ አደረኩት። በቃ አሁን ሄደህ እንፈታ አንበል፣ እባክሽ ከታይ ሄደህ ተራሱ ይነግረናል። የኔና ተ ይሻላል። ማኪ ውዬ አንቺ ግን ምን አይነት ጨካኝ ሰው ነሽ? ማለት አንቺ ክፉ ሰው ነሽ ማለት። በጣም ክፉ ሰው ነሽ አንቺ አይደለውም ለተይ ነው ማለት አሁን ሰላም አልነበረን እንዴ ምን ነው ሰላም ነበረን እሱማ ልክ ነሽ ማለት መቼም ጆክ መሆን አለበት የቀለድክ የምን ጆክ እና የምን ክፋት ነው የምታወራው ስለምን ክፋት ነው የምታወራው በጣም ክፉ ሰው ነሽ አንቺ በስመ አብ እንዴ ነው ጭካኔ ገና እንዴት አስቻለሽ ምን ሆነ ነው በግልጽ ተናገር እንጂ የምን ክፋት ክፉ ሰው ነሽ እያልኩሽ ይያልኩሽ እኮ ነው እንዴት እንዴት ሆኖ ነው ክፉ መሆኑ አሁን በሰላም እየወራን እንዴ ህሊናሽ የሚያጸጽትሽ ነገር የለም ያደረግሽው ምንም አይነት ክፋት ክፉ ነገር የሰራሽው ነገር የለም ኧረ እኔ ምንም ክፉ ነገር አልሰራሁ እህ ምንድን ነው ሆ አፕሪል ዘፉ ነው እንዴ ዛሬ አንቺ ትቀልጃለሽ በእናትሽ የምሬን እኮ ነው ዛሬ አፕሪል ዘፉ ነው እንዴ አሁን ሴፕቴምበር ወር ላይ ነን ያለነው እና ምንድን ነው የምን ክፋት ነው? ስለምን ክፋት ነው የምታወራው? ክፉ አይደለም ያልሽ ነው በምን መንገድ? ከዛ እኔን አሁን እሺ አንቺ እኔን ፈልገሽኝ እውነት ምናምን ከኔ ጋር ዴት ማድረግ ፈልገሽኝ ነው የሚወጣሽው ከዛም ወደ ፊት ካደገም ደግሞ ባለሽ እንደሆነ እዛ ቻት ላይ እንዳወራ ነው በስልክ እንዳወራ ነው እንደዛ አስበሽ ነው። እና አንዲት ሴት እንግዲህ ምን ልታረጊ ነበር? ሰው ጋር እንደዛ ነው የምታስበው እም ማለት በጣም ለዛት መስያለሽ። ግራ እያጋባኝ ነው። በጣም ግራ እያጋባዎች ነው። እንግዲህ ያው ስራሽ ነው፣ ምንም ማድረግ አልችልም። የምን ስራ? በግልጽ ንገረኝ። የምር እያስደነገጥከኝ ከሆነ። ምን አስደነግጥሻል? እውነቱን ነው እየነገርኩሽ ያለሁት። አንቺ ደግሞ አሁን ከደቂቃ በፊት እያወራን ነበር በሰላም። አሁን ክፉ ነሽ እያልክ እያብራራ እና፣ አይደለሽም። ክፉ አይደለሁም፣ ተይ እንጂ እስቲ ክፉ አይደለሁም ብለሽ ማይ አትሜማ ለነገሩ ትሜያለሽ፣ ምን ችግር አለው? አንቺ ውሸታም ውሸታም ነሽ አንቺ። እኔ ውሸታም አይደለሁም፣ እንዴት ውሸታም ነኝ? ፋክስ ውሸታም ነሽ። ውሸታም አይደለሁም አንቺ። ለመቼ ነው እንዴ አመታ ያለው እና ያለው እንኩትን ስትለይ ምን ልበል? በሰላም እያወራና ነበር ከደቂቃ እች በፊት። እና ማለት መማታቱ ለምዶብሽ ነው? እና ያለው እንኩትን እያልከኝ እንዴት ዝም ልበል? አይደለሽም። አይደለሁም። አሁንም ውሸታም ሌባ ነሽ። አይደለሁም። መጥፎ ሰው ነሽ። ሁለተኛ እንዳመችኝ ይውልሽ። እመታሃለሁ። ገና ከዚህ በኋላ የምትቀጥል ከሆነ እመታሃለሁ። ስራ ተያዥ እና እንደዚህ እያልከኝ እንዴት ነው ዝም ብለው ማለት መጥፎ ሰው ነሽ፣ ውሸታም ነሽ እያልከኝ እኮ ነው። እኔ እኮ በሰላም ላወራህ ነው የመጣሁት፣ እንተዋወቃለን። አፍህን ሞልተህ የምትሰድበኝ

ያበደውናቴ ላይ ምንድን ነው ያደረግሽው? አንቺ ከዚህ በፊት እንተዋወቃል ማለት እንተዋወቅ፣ አሁን ብንተዋወቅስ? ወይስ እንዴት ታውቃለህ ብለሽ ነው? ሁሉንም ነገር አውቃለሁ ማለት ሁሉንም ነገር አውቃለሁ ማለት። ባክሽ አይደለውም ትያለሽ አንቺ። ክፉ አታናግሪኝ፣ በእናትሽ ለምንድን ነው ያደረግሽው እንደዚህ? አላደረኩም፣ አረባክሽ አላደረኩም። ሁሉንም ማስረጃ አለ። ይኸውልሽ፣ እዛ ጋር ታዩሻለሁ ሁለቱ ከእኔ ጋር ናቸው። እያንዳንዱ ነገር ደርሽበት ነው የመጣሁት። እሺ ዝም ብዬ አይደለም አንቺ ጋር የመጣሁት። አሁን እኔም እነግርሽን መግባባትና መስማማት ከቻልሽ ቅድም ያልነው በፍቅር ስናወራው የነበረውን ጨዋታን ቀጥለዋል። አይ አይሆንም ካልሽ ደግሞ ፖሊሶችን እያቸው። ፖሊስ ማስገባት ምን ያስፈልጋል? ማለት ማስረጃ እኮ ያጎቴ ልጅ ነው በጣም መች ካድኩኝ እኮ እኔ አይደለም አላልኩሽም ኮ ነው ኮ ያጎትሽ ልጅ ነው። ምንድነው ያደረግሽበት ነው ያልኩሽ ምን አደርግበታለሁ? የአጎቴ ልጅ ላይ ሴትዮ፣ ፖሊስ ምናምን ምን ያስፈልጋል? ወንጀለኛ ነሽ። ለወንጀለኛ መድሃኒቱ ደግሞ ፖሊስ ነው። ሆሆ የአጎቴ ልጅ እኮ ነው። እንዴት ክፋት ሰራበታለሁ? ስታስቡ እኮ ያደረግሽበት ነገር ነገርኝ። መተት አድርገሽበት አለ፣ ወይስ አላደረግሽበትም? አላደረኩበትም ልትይ ነው፣ ልትይ ነው። አድርገብሽበት አለ። እኔ ደሞ ከማስረጃ ጋር ነው እያወራሁሽ አለ አብሮሽ እኮ የነበሩ ሁለቱ ሴቶች እኮ ነግረኛል። አድርጌ ብለሽ ገንዘብ እኮ የከፈልሻቸው ልጆች እኮ ኦልሬዲ ለእኔ ነግረኛል። መንገርም ብቻ ሳይሆን ስታወሩ የነበረበት ሁሉንም ነገር ኢንስታግራም ላይ ይኸውልሽ። እንዳትጠራጠሪም ብዬሽ ነው በዛ ያወራሁሽ እንጂ እኮ አድራሻ ስምሽን እኮ እነሱ ናቸው የነገሩ። ታዲያ ከዚህ የት የት ልታመልጭ ትችያለሽ? አንቺ ሁለቱ ከመሰከረ እንደምታስበው አይደለም ማለት እንደማስበው ምንድነው፣ እንደምታስበው አይደለም። ሁለት ምስክሮች አሉ። ይሄ ይመሰከሩብሻል። እንደምታስበው አይደለም። እንዴት ነው እንደማስቡ እንደማላስቡ እንዴት ነው? እኔ እኮ እንደዛ አስቤ አልነበረም። ማለት እንዴት እንደዚያ አስቤ አልነበረም። የአጎቴ ልጅ ነው። እኔ እንዴት እንደዛ አደርግበታለሁ? እንዲያብድ አስቤ ይመስላል አንተ። እንኳን ስታስቡ ስጌ ነው ደሜ ነው እና ምንድነው አላደረኩም። ልትሄድ ነው ወይስ እንዲያብድ ማውራት? የምትፈልጊውን በግልጽ ነገር፣ እኔም መተባበር ከቻልኩኝ እተባበርሻለሁ። ቅድም መግቢያዬ ላይ እነግርሻለሁ በፒስ ማብራት ከቻልን ነገሩ ማስተካከል ከቻልን በፍቅር ስናወራ የነበረውን ጨዋታ እንቀጥለዋለን። ወደፊት ነው አይ አይሆንም የምት ከሆነ ደግሞ አሁን የሚፈጠረውን ነገር ይፈጠራል ማለት ነው። ይሁሉ ሁሉንም ነገር ልንገርህ። ምንድን ነው ምትነግር ነገር እንጂ እንደምታስበው እኮ አይደለም ማለት ናቲ። ያጎቴ ልጅ ነው፣ ደሜ ነው፣ ስጌ ነው። ነገርሽኝ፣ ቅድም ቅድም እኮ ነገርሽኝ። አሰረ መደጋገማ ያስፈልግ ስለዚህ፣ እኔ እኮ ክፋት አስቤበት አይደለም። ከዚህ በላይ ክፋት አለ እንዴ? ክፋት እኮ አስቤ አይደለም ታውቃለህ ምን አስበሽ ነው ታዲያ ናቲ ቤት ገዛ እና ሊያገባ ነበር ሊያገባ ነበር ነበርና እኮ እንዳያገባማ አደረግሽው እኮ አሁን እኮ ማግባት እንዳይችል አደረግሽው አሳበሽ እንደዚህ እኮ አስቤ አልነበረ እና እንዴት አስበሽ ነበር ሁሉ ሁላ ነገር እየተፈጠረ እንዴት ነው የተፈጠረው ቤት ገዛ ስማኝ በቀስታ ስማኝ ቤት ገዛ ቤት ከገዛ በኋላ ካገባ ደግሞ ንብረቱን ልትካፈለው ነው። ለገንዘብ ብላ የቀረበችው ኦኬ። በአንቺ ስም ቤት ገዝቷል ማለት ነው? አዎ እንደዛ ነው የምልህ። ከዛ ከዛ ንብረቱ ምን ሆነ ማለት ላንቺ ባንቺ ስም እንዴት ሊገዛቻ አለ ማለትማ ሚስቱን ያው ወይ ለንብረት ብላይ ነው የቀረበችን ብሎ ያምናል። ናት እኮ አላገባም፣ ሊያገባ ነው አሁን ዝግጅት ላይ ነበር። እሱ አውቃለሁ። ስለዚህ ሳያምናት ነው የሚያገባው ማለት ነው። ያው ሰው አይደለም። ሰው ሁሉ ደግሞ ይጠራጠራ። በቃ አሁን ከፍቶኛ፣ ተረድቻለሁ። ስለዚህ እሷን ተጠራጠራትና ሲያገባ ቤት በሱ ስም አልፈለገም፣ የሱ እንደሆነ እንዲታወቅ አልፈለገም። ባንቺ ስም አድርጎ ገዛ። እሱማ ያው እህቴናት ብሎ አምኖች ነበር። እሺ ክፋት አስቤ እኮ አልነበረም፣ እንዲረሳ ብቻ ነበር አሳቢ። ነገር ግን አልሆነም፣ ህይወቱን ሁሉ በጠበጥኩት፣ ህልሙን ቀማሁት፣ አልሆነም። እንደዛ እውነቴን ነው የምልህ፣ አስቤያል ነበረም፣ በፍጹም እንደዛ አስቤ አነበረ። በራሴ ገንዘብ ጉድ ሰራችኝ ነው የምልህ። ከፈልኳት አሳበደችው። አንቺ ነበር የመርሳት ችግር ብቻ እንዲገጥሞ ነበር የፈለግኩት፣ ግን ልጁን አሳበደችው። ስጋዬን ደሜን እንድጎዳ አደረገችኝ። የምር አንቺ ተጸጽተሽ ነው ማለት ማለት እንዴት አለ? ወይስ ከነዚህ ከህግ ሰዎች ለማምለጥ ፈልገሽ? ወይስ ሰው ሕሊና አለኩ ሕሊና አለኩ። እንደዛ ሲሆን የነበረው ወንድሜ፣ እንደዛ ሲፍለቀለቅ የነበረው ወንድሜ እኔ እንዲረሳ ብቻ ነበር የፈለኩት። ነገር ግን አልሆነም። አበደ፣ አበደ፣ በቃ አበደ። አሁን ይኸውልሽ፣ ብዙ ማውራቱ አስፈላጊ አይደለም። የምር እያለቀስሽ ነው ወይስ እያስመሰልሽ ነው? እንዴት ነው የማስመስለው? እንደዛ ሲፍለቀለቅ የነበረ ወንድሜ እንደዛ ሲሆን የነበረ ወንድሜ እኔ እኮ እንዲረሳ ብቻ ነበር ሀሳቤ። ከልቤ ነው ብለህ ጸጽቶኛል። ከልቤ ከልቤ ጸጽቶኛል። ደሜ ነው ስጌ ነው፣ እንደዛ ላደርግበት አስቤ አልነበረ። በቃ እኔ ተረድቼሻለሁ ባክህ ሚድንበትን መንገድ እንፈልግ፣ እባክህ ሚድንበትን መንገድን እንፈልግ። ባንቺ እጄ ነው ያለው ከፈጣሪ በታች። ስለዚህ አሁን ይኸውልሽ፣ እኔና አንቺ በሚስተር እናደርገውና እንድታስፈችለት ሰው ነው የምፈልገው። እኔ ከልጅቷ ጋር ካደረገችው ልጅ ጋር አንቺ አንድ ላይ ሆናችሁ ማለት ነው። እሺ፣ እሺ። እባክህ እሱ ብቻ ይፈታ። እባክህ ግን እባክህ፣ ማንም እንዳይሰማ። ዘመዶቼ ምን ይሉኛል? ማንም አይሰማም። በቃ እኔ እንደነገርኩሽ ነው። አሁን መሄድ ያለብን ቦታ ላይ እንሄዳለን።